እና አሁን አስበሻል ችግርን ወደ እንት ማድረግ ችግርን ወደ መፍትሄ ማምጣት ወይም ደግሞ ወደ ወደ እንት መቀየር ራሱ ወደ ቢዝነስ መፍቴ መሆን አንደኛ ደግሞ ቢዝነስ አይዳ ራሱ በጣም ምርጥ ነው። ይሄ እንደኔ እንደኔ አሁን ለምሳሌ አንዳንዴ ወደ ከኛ እናቶች ወይም ደግሞ ከኢትዮጵያ እናቶች እንጀምርና የኢትዮጵያ እናቶች በጣም ጠንካሮች፣ ጎበዞች ከዛን ደግሞ ቁጭ ስሎ መፍጠሪን እንደሚችሉ ነው። አሁን እኔ ካንቺ ያየሁት ማለት ነው። ምን መሰለሽ፣ አሁን ለምሳሌ እኔ ሁል ጊዜ የማስበው ነገር አለ። ከአንቺ ጋር ባወራን ቁጥር እናቶች ስራ የሚችሉ በእጅ ሙያ ያላቸው አንደኛ ረጅም ሰዓታቸውን ከልጆቻቸው ጋር ግዴታቸውን ማሳለፍ አለባቸው። ስለዚህ እነዚህ እናቶች ከልጆቻቸው ጋር የሚያሳልፉት ረጅም ሰዓት ቤት ውስጥ እንዲቀመጡ ግዴታ ያስገድዳቸዋል። በዛን ሰዓት ግን የሆነ ነገር መስራት ይችላሉ። ለምሳሌ በእጃቸው የሚሰሩ ነገሮች። አሁን ስሟን አላስታውስም፣ ማን ነበረች ያቺ ልጅ፣ ሹራብ፣ የቁልፍ መያዣ ምናምን የምትሰራው ማለት ነው አሁን የእሷ ለምሳሌ ፈልገው የምታደርገው ነገር ቃልዬ፣ ያው በደስታ ፈልጋ የምታደርገው ነገር ልክ እንደዛ። ደግሞ ሙያ ያላቸዋል ማለት ስፌት ሊሆን ይችላል። አሁን እንደዚህ በማሽን የሚሰፉ ነገሮችን መስራት ሊሆን ይችላል። አሁን ይሄ ትልቅ አይዲያ የሆናቸው እና ገባሽ፣ እነዚህ ሴቶች እቤታቸው ሆነው ባላቸው ሰዓት ባላቸው ቦታ የሆነች ነገር መስራት ቢችሉ ከዛ ደግሞ ያንን አውጥቶ በደንብ አስታውቆ ገበያ ውስጥ ማስገባት የሚችል ሰው ኮኔክሽን ሲፈጠር፣ አንደኛ ሴቶቹ ሰርተው ገንዘብ በራሳቸው ገንዘብ ቤተሰባቸውን ማስተዳደር የሚችሉበት ነገር ተፈጥራ ያለች። ሁለተኛ ነገር ደግሞ አሁን እኛ ጋር ለምሳሌ እኔ ይህንን ያሰብኩበት ነገር በብርድ ሰዓት አበሻ ቀሚስ መልበስ ሰው እንትን ይለዋል። ሁለት ኬት ነው የምንደርብበት የሚለው ነገር አለ። ያንን ጃኬት ነው የምንደርብበት ላዩ ላይ ምናምን ይላል። ይሄ ግን ይሄ ጋቢው አሁን ዝም ብለሽ ጋቢውን ልልበሰው ካልሽ ትልቅ ነው ጋቢው። ኩታው በጣም ትልቅ ነው ለመልበስ። እንደዚህ ጋቢ አጣፍቶ ለመሄድ አይመችም። አሁን ለምሳሌ ሴቱም ወንዱም መኪና ይነዳል። እዚህ ራሱ መውጣት መግባት አይመችሽም። ቀሚሱን ኦኬ ልታረጊ ትችያለሽ። ከውስጥ የሚለበሱ ነገሮች ስላሉ አበሻ ቀሚስም ኖርማል ቀሚስም መልበስ ይቻላል። ግን እላው ላይ የግድ ጃኬት መደረብ አለብሽ። ለምን? እጅሽ ነፃ እንዲሆን ጋቢ ለብሰሽ መኪና መንዳት አይመችም፣ በሻይ ይከብዳል። ስለዚህ አትለብሹም። ሶ ምን አሰብኩኝ? ጋቢው ጥለቱ ያምራል፣ ቆንጆ ነው። በዛ ላይ ሁለት ጃኬት ይወጣዋል። ለምን? ሁለት ነገር ማድረግ፣ ሁለት የተለያየ ጥለት ስላለው ማለት ነው። እንደዛ ስለሆነ ምን ይደረጋል? ሁለት ጃኬት መስራት ይቻላል። አሁን ለምሳሌ አሉ የተለያዩ የጃኬት መስሪያ እንትኖች አሉ፣ ማቴሪያሎች አሉ። በእነሱ ማቴሪያሎች መስራት ይቻላል። ካለበለዚያ ደግሞ እንዲሁ ደግሞ በሌላ ነገር እንደዚህ አሁን በደከ በምናምን መስራት ይቻላል። ሃሎ ሀይ፣ ሀሎ ኢብራሂም መስራት ይቻላል። ሶ ጥሩ ነው ገባሽ አሁን ይሄ ትልቅ አይዲያ ነው እዚህ ሀገር በሽቲም እርግጠኛ ነኝ እኔ በጣም እዚህ ሀገረኛ ጋር ወይም ሌሎች ሀገራት አሁን አሜሪካም ሊሆን ይችላል፣ ኢሮፕም፣ የተለያየ ሀገር፣ ብርድ ያለበት ሀገር ጠቅላላ ይለበሳል፣ ይገዛል፣ ገበያ ይኖረዋል። ገበያ አይኖረውም ብሎ ማሰብ አይቻልም። በደንብ ገበያ ይኖረዋል። እናም ገበያ ይኖረዋል። ገባሽ ስለዚህ ይቻላል በደንብ እንትን ማድረግ ማለት ነው ምላሚማሚ አሁን ለምሳሌ ተመልካች አስራ አንድ ሰዎች አሉ ወይ አስራ አንድ ሰዎች አሉ። ለነዛ እንትኑን አሁን የምናወራው ምንድነው የሚያወሩት ድንገት በመሀል የገቡትን እንትን ብንል ማለት እነዚህ ሰዎች ምንድን ነው የሚያወሩት ብሎ ግራ እንዳይገባቸው ብታሳያቸው። አንዴ እሺ እንግዲህ ላሳያቸው። እንደዚህ ይታያሉ። በቅድሚያ ጋቢውን ላሳያቸው እና በቅድሚያ ጋቢው ይሄ ነው። እንግዲህ ያው እንትን ለማድረግ ማለት ነው፣ ከምን ወደ ምን እንደተቀየረ ለማሳወቅ ኩታ የምንለው ጋቢ ነው። እንግዲህ ይሄ ለገዳማት ውስጥ የሚሰራ ነው። ገዳም ውስጥ ይሰራል። ሶ እንደዚህ ነው። ጋቢው ይሄን ይመስላል ምናልባት በደንብ እንዲታይ ትንሽ እንትን ቀየርላቸው። አሁን እንደዚህ ይታያል። ይሄንን ይመስላል ጋቢው። በዚህ አለው። ከዛ ሁለተኛ ጥለት እንደዚህ አለው። እንደዚህ ደግሞ ሌላ ጥለት ነው። በዚህ በኩል ጥለት አለው በዚህ በኩል ጥለት አለው። እንደምትመለከቱት በጣም ትልቅ ነው። በጣም በጣም ትልቅ ነው። ሶ ይሄ ይሄ ወደ ምን ተቀየረ? አሁን እያልን ያለ ነው። ጋቢው ወደ ተቀየረ ወደ ካፖርት ተቀየረ ማለት ነው። ይሄው ወደዚህ ተቀየረ። ስለዚህ አሁን እያወራን ያለ ነው እንግዲህ ይህንንና ይሄ ገና አላለቀም። እስከ መጨረሻው የሚሰራ ነገር አለው። ቁልፍ ያስፈልገዋል፣ ቁልፍ ያስፈልገዋል። ኮፍያ አለው እዚህ ላይ ወይም ኮሌታ ወይም ኮፍያ አለው። ቁልፍ አለው። ቁልፉ የሚተላለፍ ነው የሚሆነው። እንደዚህ ይሆናል። ይህንን ይመስላል ማለት ነው። እንግዲህ ይሄ የብዙ ሰዓት የሚፈጅ ምናምን አይነትም እንትን አይደለም፣ ረጅም ሰዓት አይወስድም። ሁለተኛ ነገር እንደዚህ ስትመለከቱት ይሄ ይታያል ብዬ አስባለሁ። ይሄ ውስጡ ይሄ ውስጡ እንትን ነው። ምናልባት ኢትዮጵያ ውስጥ የሚታወቀው ጋቢ ለምኔ ተብሎ ይታወቃል። ሻማ ነው አደለም ጋቢ ለምን የሚባለው ይሄ እንደ ዴከ ነገር፣ እሱንም ዝም ብሎ ጋቢ ሳትለብሽ ስትቀሪ ሶፋ ላይ ሶፋ ላይ ምናምን የሚደረግ አይነት እኔ በዚህ አለኝና በዚህ ላሳያችሁ እችላለሁ። ያንን የሰራሁት ልሙጥ ነው። ምናልባት ይሄንን እንደዚህ ይሄ ቤት ውስጥ ስትወኝ እንደዚህ ይሄኛው ማለት በዚህ በኩል ብታዩ እንደዚህ ዝም ብለሽ እንዲለብሰሽ የምትቀመጭው ነገር አለ አይደለም። እንደዚህ ለብሰሽ ምናምን የምትቀመጭው እንደስከ እንደሱ አይነት እንትን ነው። ሶ እሱ ውስጡ ይሆናል፣ ግን ኤኒቲንግ መጠቀም ይቻላል። አሁን ለምሳሌ ብትን የሆነ ብትን የሆነ እንትን አለ። ብትን የሆነ ምንድነው ብትን የሆነ ምንድነው የሚባለው የጃኬት መስሪያ ጨርቅ አለ። ብትኑ ኖርማል ብትን የሆነ በሱ ራሱ መስራት ይቻላል። በሱ መሰራት ይችላል። አሁን ይሄ እንትኑ ከሚሆን ምናልባት በዚህኛው መብራቱ ከእንትን ካለ ብዬ ነው ያምጣይሻው። እንዴት እንደሆነ ውስጡ በደንብ ይታያል አይደል? አሁን ማቴሪያሉ ምን እንደሆነ። አሁን ስታክ አድርገሽ ነው የምትታይኝ። እኔን ስታክ ሆነ ነው የምትታይኝ። አንቺ ነሽ ነው የምትታይኝ ለእኔ። እስኪ ተመልካቾች ትታያቸዋለች። ተመልካቾች፣ ተመልካቾች ያው እኔም ሊሆን ይችላሉ አላወቅኩት። እስቲ ከስር ያላችሁ በጀርመንኛ እየጻፉ በጀርመንኛ ለመናገር ሞክር ይሉኛል። ለዛ ነው ለዛ ነው እየሳኩ ያለሁት በሱ ምክንያት ነውና፣ አሁን ስታክ እንዳረኩኝ ነኝ ወይስ እንትን ብያለሁ ተስተካክያለሁ። ለኔ ስታክ እንዳደረግሽ ነው አለችኝ። ምን የገረመኝ አንድ ነገር አለ እኔ ጋር ደግሞ በደምብ ይታየኛል ታውቂያለሽ። ኦኬ አውፍ

ይሄን ይመስላል። ስለዚህ አይተሽዋል። አሁን በቅጦ ሻጣጣፍሽ ትታየኛለ። አይቼዋለሁ። ጋርሽ ምሞኛልም። ጭንቅላትን ማስፋት እንዴት ሰው ጠባብ ቤት ውስጥ እንዳንቀመጥ አደረግሽ። አዎ ማለት የሰው ልጅ ምን መሰለሽ የራሱን እንትን የራሱን ችግር በራሱ መፍታት መቻል ያው ጥሩ ነገር ነው እና የሆነ ነገር ሲመጣ ወደ መፍትሄ መሄድ አሪፍ ነው። ስለዚህ እኔ አሁን ወደ መፍትሄ እየሄድኩ ነበር። ወደ መፍትሄ ስንሄድ ይሄ ይሻላል የሚል ሀሳብ መጣም ሁን ይሄን ሁሉ ብቻ ነው። ለምን የጀርመን ገባ ላይ አይሸጥም? ማሚ ማሚ ለምን በጀርመን ገባ ላይ አበሾች ያሉበት ለምን አይሸጥም? ወይስ ከብድ ይሻል ሰርተሽ ውሱ፣ ይሸጣል። ሰው ይፈልገዋል። ሰው ይፈልገዋል፣ ይሸጣል አይ ለአንቺ ከብድሻል ወይ ነው ስራው? ለምሳሌ አሁን ይሄ ዲዛይኖቹ። አዎ ስራው ቀላል አይደለም፣ በእርግጥ ሰዓት ይወስዳል። እኔ ደግሞ ያው ሌሎች ስራዎች ስለምሰራ፣ ግን ቢሆንም መስራት ይቻላል። መስራት ግን ይቻላል። ያው መስራት ይቻላል። ይሄም ብዙ ኦርደር ኦርደር ነው በጣም ብዙ ሰው ሊፈልገው ይችላል። እንደውም ሰርቶም ራሱ አሁን ይሄ ተፈቶ ተቀዳዶ እንግዲህ የዛኛው ትራፊ ይኸው ነው። የዛኛው ትራፊ ይሄ ገረመኝ እኮ ይሄኛው አሁን የዛኛው ትራፊ ነው። ይሄ ራሱ እንደ እንደ ነጠላ ለምን ላይክ ሳያረጉ የሚወጡት ነገር ነው የገረመኝ ምን ሰዎችሁ ያውቁትማ የመጡት ሰዎች ናቸው። አላወቁም፣ ላይክ ማድረግ እንዳለ ላይክ በያረጉ ጥሩ አይደለ ወይ ነው ላይፋችን። ይሄ አንድ ሰው ብቻ ነው ላይክ ያረገልን። ለከም በኋላም የሚታዩ ሰዎች ላይ አይከፈልበትም። እውቀትን ሼር መደራረቡ ጥሩ ነው። ሴቶችን ማበረታታት ደግሞ ሴቶችን ማቀ ማቀ ይመረጣል። ይኸው ይሄ ባይዘዊ ጥልፍ አይደለም ስዕል ነው፣ ግን አይለቅም። አይለቅም ጥልፍ አይደለም ስዕል ነው። አይለቅም ግን፣ በምን ላይ ነው የተሰራ? ስዕል ነው። የእንትን ስዕል ነው። እኔ ነኝ የሳልኩት በእጄ፣ ማለት ነው በእጄ ስየው ነው ከላይ። ስለዚህ ይሄ አሁን እዚህ ጋር ጎልደን እጠልፍበታለሁ፣ መሀል መሀል ላይ። ከዛ ብዙ ጥልፍ አያስፈልግሽም ማለት ነው፣ ብዙ መጥለፍ አያስፈልግሽም። ላይክ ላይክ ላይክ እያረጋችሁ ላይክ እያረጋችሁ ሁሉ ቦታ እንዲደርስ፣ ላይክ እያደረጋችሁ ላይክ ማድረግ ያላችሁ ሰዎች ላይክ ማድረግ አይጎዳም። ላይክ ቤቱ ጋር ነው ካላችሁ ከኛ ጭንቅላት በላይ አለች። ላይክ ላይክ አድርጉን። ላይክ እያረጋችሁ አለ እኮ ዩቱብን ታፕታብ አለ። ታውቃለች አደለ ማሚ? የምር ሸና አልመጣ ነገር የለም ዘንድሮ ያልመጣ ነገር የለም። በእኛ በአይነት መነጽር የምጠቀመው ለጠቅላላ እውቀት አው ታብታብ አለው እዛ ቲክቶክ እንትን ላይ ያው ነው። ለዚ ቪዲዮ እስታክ ሆንሽብኝ አው በመሃል በመሃል እስታክ ይሆናል። ለምን እንደሆነ አልገባኝም። በመሃል በመሃል እስታክ የሚሆነው ነገር አለ እሺ ለዚህ ቪዲዮ ስንት ላይክ ነው የምንለው? አለም ያንቺ ኢንተርኔት አይደለም። በመሃል በመሃል ስታክ የሚያደርገው ነገር አለ። እንዴ ይሄ እንትን ግን አይ ቲንክ የኔ የኔ ዩቲዩብ ጀርመንኛ ሆኗል መሰለኝ። ምክንያቱም ጀርመን ተናጋሪዎች ናቸው። ከታች እየመጡ እንትን ሲሉ የነበረው በጀርመንኛ ሲጽፉ የነበረው ምንድን ነው? አሁን ቶፕ ይሄ ቶፕ ፋን የሚለው እንትን ምን እንደሆነ እንጃ። ቲቪ ባስ የቱ ጋር ከላይ አለ? ለማንኛውም ወደ 20 ደቂቃ ሊሆን ነው። ይሄንን ቪዲዮ ያዩታል፣ መልሰው ያዩታል፣ መልሰው ቪዲዮውን አይደል ያዩታል። አዎ። ኦኬ። ስለዚህ ይሄንን እንዝጋው መሰለኝ፣ ሰው ማሳተፍ ስለማይ። አዎ፣ የሚያዩ ሰዎች ያያሉ። ላይክ ያድርጉ፣ ኮሜንት ያድርጉ አዎ የሚያዩት ሰዎች እንግዲህ የአማራችሁ ነገር ካለ ትእዛዝ ይዘዙን። ከዛ በእንትን በምንድን ነው በቲክቶክ ደግሞ ይምጡና ይቀመጡ አብረውን ይወያዩ። ምክንያቱም እዛ ላይ ጀርመንም አለ ሰው መጋበዝ ይቻላል አለ እዛ ላይ ሰው መጋበዝ ይቻላል። ስለዚህ በዛ መጠቀም እንችላል።